በዚህ እኔ እኮ እግዚአብሔርን ይሄንን መብራት አጥፍቼ ብቻ ላያጠርሻለሁ። እውነት የምሬ ነው። ማርያምን የምሬ ነው። እኔ ዛሬ ምስቀውን አይተሽ ነው። ቁም ስቅሌን አይቻልም። ቤት ውስጥ ወድቄ ሰላሳ ደቂቃ አንድ ሰዓት ሙሉ ራሴን ስቼ ያየኝ ሰው የለም እኮ። በነገራችሁ ላይ እመቤትን የምሬ ነው። እኔ ከአሁን በፊት እንደዚህ ተደርጎብኝ ማለት ነው። እኔ ተናግሬ ያለሁ የዛሬ አመት ምናምን የምታስታውስ ነው የምታቆኝ ታጎኛላችሁ እንዴ ብዙ ነገር ሁኛለሁ ግን አልፌዋለሁ። ፈጣሪ ይመስገን። ወድቄ ማለት ነው፣ ቤት ውስጥ ወድቄ ብቻ አይነበር የምኖረው እንደ አሁን እኮ ብዙ ነው ያሉት። እና ከዛን ወድቄ አንድ ሰዓት ሰላሳ ደቂቃ ራሴን ስጭ ያየኝ ሰው የለም። አይ ሐዊ አንቺ መበማዎች ምንዶ ሸተሽ ነው የምትገኙ ብዬ እኔ እውነት የምሬ ነው ከዛን ታውኩኝ እውነት፣ ማርያም ነው የምሬ ነው። ግን አለፈ። እያንዳንድሽ ቅመሽው ቅመሽው ስትቀምሱ ነው። የእብድስ የእብድን ስሜት ለመረዳት እብድ መሆን ይጠበቅባቸዋል። ማሬ፣ በእኛ ጫማ ውስጥ ስታዩት ጥሩ ነው። አረ ልጁ ነደራ ምን አገባችሁ ስለ ልጅ። የመድኃኒዓለም ልጅ ነው ስለ የሚጎዳበት ነገር ከሆነ ብቻ ነው ልናገር የምችለው። ከዛ በተረፈ ግን አልናገርም። ፐርሰናል፣ የሰው ችግሮች የሆኑ ነገሮችን ደብቄ ይዝላችኋለሁ። እውነት የምሬ ነው። በጣም የብዙ ቲክቶከሮች አለ ሚስጥራቸው እኔ ጋ። እውነት የምሬ ነው። በጣም ብዙ ግብረ ሰዶም የሆናችሁ በጣም ብዙ መቤትን ከነ ማስረጃው እኔ ጋ ላችሁ፣ ግን እኔ በጣም ሰብስቢያችሁ ነው ያለሁት። ለምን አንደኛ ራሳችሁን ወደ ቤተ ክርስቲያን ስላስጠጋችሁ ገዳም ስለገባችሁ ራሳችሁን ለመጠመቅ ስለሄዳችሁ ንስሐ ለመግባት ራሳችሁን ዝግጁ ስላደረጋችሁ ብቻ እኔ ዝም ፍርዱን ለፈጣሪ ሰጥቼ ዝም ያልኩ ሰው ነኝ። እኔ ማርያምን በጣም ይስጥረኛ ነኝ ይይዛለሁ። እንደዚህ ወፎፌ ምስያችሁ ነው አድለው ስለ ልጅቷ ምንት ያለች በማርያም ስለማንም ምንም አልልም። ስለ ሶሊያና ምንም አልልም። ስለ እሺ እንደዛ ነው። ራስሽን ጠብቂ፣ ምንም አልሆንም። እኔ በነገራችን ላይ እውነት እኔ ይሄን ሚስጥሮች የማወጣ መቼ እንደሆነ ታ ገፍተውኝ ከመጡ ብቻ ነው። ከነኩኝ፣ ገፍተውኝ ከመጡ ኦፍኮርስ አወጣለሁ። ገፍታችሁኝ ከመጣችሁ ብቻ። ከዛ በተረፍ አልመጣም። አትንኩኝ፣ አልነካችሁም፣ አልደርስባችሁም፣ እንዳትደርሱብኝ ከዛ በተረፈ ግን ማለት ነው። አልነካችሁ መአት እንዳትነኩኝ። ከነካችሁኝ ብቻ ነው ሚስጥራችሁ ላወጣላችሁ የምችለው አልፋችሁ መታችሁ፣ እኔ ለመናገር ከመጣችሁ ብቻ ብዙ ነገሮችን አበላሽባቸዋለሁ። ግን የመጀመሪያ በውሸት ህዝብ ላይ ብር ለመሰብሰብ ካሰባችሁ እማ ከሆነ አላሰበስብም። አንድ በሎ የሆነ ጊዜ ጎፈንድ ሚል ሊከፈት ብር ሊሰበሰብ ነበረ፣ አዘግቻለሁ። አንድ በሎ ሁለተኛ ነገር ህዝብን ልማጭ በርበር ከመጣችሁ እኔ እኔ እያወቅኩ ዝም አልልም። አለቀ በቃ። ከዛ በተረፈ ግን የራስ ፐርሰናል ጉዳይ ራስ እዛው ጨርሱ። ይህም መለከተኝም። ከፈጣሪው ጋር የተጣላ ሰው ከፈጣሪው ጋር ማስታለቅ ነው። እሺ፣ ስለ ዴቭ ነገር እኔ የምለው ፖሊስ ጣቢያ ነው እንደ ያለው፣ ወይስ እኔ ስኔ ሀምሳ አለቃ ነው መቶ አለቃ ብላችሁ ሾማችሁ ነው? ሀዊ ስለ ፍቅር ንገሪ፣ ሀዊ ስለ ዴቭ ንገሪ፣ ሀዊ ስለ ሶሊያና ምንት ያለሽ። እኔ ምለው ጋዜጠኛ ነኝ እንዴ ስታይወኝ? ወይስ እኔ የፍርድ ቤት መቶ አለቃ ነኝ? እኔ ሩጣችሁ እየመጣችሁ ሀዊ ይህን ምንት ያለሽ እንድናገርና የለም፣ ማሬ ዝም አልኩ እኮ ጓደኛ ሻደለ እኔ ጓደኛ የለኝ፣ ሚቅርታ እኔ ጓደኛ የለኝም። ጓደኛ ኔ ጋ አይታችሁ ታውቃላችሁ? ሱቅ ስከፍት ሰው አጠገቢያ አይታችኋል? አላያችሁም። በሀዘኔ ጊዜ ከጎኔ የነበረ እንደማልነበሩ እስኪ ንገሩኝ። ጓደኞች ሻደሉ ማንም ጓደኛ የለኝም፣ ኔ የለኝም። ሀቢብቴ እስቲ ከጎኔ የነበረውን ሰው ጥቀሱልኝ፣ ንገሩኝ ልብ ካላችሁ ያው ከኔ ጋር ናቸው አደለ? እንደ በኮሜት የምታስጣኑኝ ራሱ ጎበዝ በርች እንኳን ልትሉኝ የምትችሉት እናንተ ናቸው አደለ? ስለዚህ ሱቅ ስከፍት መጥቶ ሐዊ ጎበዝ፣ ጠንካራ ብሎ ሱቄን ያስተዋወቀልኝ ሰው ነገሩኝ ነውና እኔ ደግሞ ኢማራት ውስጥ ማለት ነው ሱቅ መስራት ጀምሮ እኔ የማቀው ሰው እኔ ያላስተዋወቅኩለትን ጥቀሱልኝ፣ ጥቀሱልኛ ሳሪ ሳሪ መታ እኮ እኔ እኔም መጀመሪያ እኮ አልጠየቀችኝም። ስለዚህ እኔም አልጠይቃትም። እስቲ ንገሩኝ። እኔ እኔ የሆነ ጊዜ ላይ ጫጫታ ሲፈጠር ብቻ ነው እንጂ መተው ሰው የዛን ሰዓት ላይ እነ ሰራ ለበሻ መተው አበባ ሰጡኝ ሰዓት ራሱ እኔ ከፍቼ አመት ነው። ከዛ በተረፈ መቶ እኔ ሱቅ ስከፍት ብቻዬን ቁሜ አበባ ሳፈነዳ ማን ነበር አጠገቤ ንገሩኝ? ነገሩኝ እስቲ መሲ ባልት እና የመጣችሁ በቀደም ነው። እኔ ሱቅ ስከፍት ማን ነበር ንገሩኝ። የመርምሬ ነው ቤቴ የማስገባው። ከዛ ውጪ ቤቴ ማንም ሰው አይመጣም። ሰው ቤትም አልሄድም። ምግብ አልበላም። ታውቃላችሁ፣ ሰው ቤት ሄጄ በጣም የማውቀው ወይ እራሴ እንትን ያልኩት ካልሆነ በስተቀር ሰው ቤት ሄጄ ምግብ አልበላም። ቆየሁ እኔ ካቆምኩኝ። አመት አመትም ያልፈኛል ካቆምኩኝ። ወድጄ መስሏችሁ ነው። እኔ እኮ ቤተሰብ ውስጥ እኮ ነው ያደግኩት። ተሰብስበን መብላት ነው እንጂ ብቻዬን መብላት ሁላ አልወድም ነበረ፣ ግን ሳልወድ በግዴ ለመድኳት። አሁን ሰው ቤት እጄ ምግብ አልበላም፣ ሰው ቤት አልሄድም። ገባችሁ? እቤቴ የሚመጡት ራሱ ተመርጠው ነው። በነገራችን ላይ እውነቴ ነው የምላችሁ። ሰው ጠልቼ ግን አይደለም። ለምን ትላንትና በደረሰብኝ ነገሮች ነው። ትላንትና ስታመም ነበረ። እመቤቴን ነው የምላችሁ ስታመም ነበር። እየሰራው ራሴን ስታለው፣ ስልክ እያወራው ራሴን ስቼ ማወራው ሌላ ነው ገባችሁ። እራሴን እስከምስት ድረስ ማለት ነው ያ ሁሉ ነገሮችን ነግሬያቸዋለሁ። የሆነ ሰዓት ላይ የዛሬ አመት በፊት የምታስታውሱ ከሆነ እኔ የእኔ ተከታይ ሆናችሁ ታቃላል። እንትን አልልም። ከዛ ወዲህ ሰው ጋር መጠጋት አቁሜያለሁ። ሰው ወደ እኔ እንዲመጣም አልፈልግም። ሰው ቤትም አልሄድም። ሰው ቤት ከሄድኩ ራሱ አልበላም፣ አልጠጣም የሚያበላኝም የሚያጠጣኝም የለኝም። ግን አልበላምም አልጠጣም። በጣም ነው የምፈራው በጣም ከምላችሁ በላይ ብበላ ራሱ ከአቅሜ በላይ ሁኖ ወይ ደግሞ ሰው በተሰበሰበበት ከበላው እንጂ አልበላም። ወድጄ መስሏችሁ ወደን መስሏችሁ። እኔ ጓደኛ የለኝም። የሴት ጓደኛ የለኝም። ይቅርታ የሴት ጓደኛም ሆነ የራሴ የሆነ ሰው የለኝም። ያለኝ አንድ መድኃኒዓለም ብቻ ነው። አንድ አንድ እግዚአብሔር ብቻ ነው። እመ ብዙሃን አዛኝቷ እናቴ ብቻ ናት። እኔ የለኝም። እውነት እውነት፣ ከእግዚአብሔር በታች የማምነው ሰው ካለ እመቤቴን ባሌን ብቻ ነው። ከዛ ውጪ እኔ ማንም ሰው ቤት አልሄድም። ሰውን ቤት አይመጣም። እኔ እኔ አሁን እንግዳ የለኝም። እንደው በጣም የተመረጡ ልንገራችሁ ወይ አንድ ሁለት፣ እሱ ራሱ ከስንት አንዴ። ምን ላድርግ? ምንም እኮ ማድረግ አችሉ። ያለ ሰው እንዴት ትኖር ያለሽ? ያለ ሰው ይኖራል። ስደት ነው ያለ፣ ነው ይኖራል። እናትና አባቶቻችን ተከትለውን አልመጡም። ትላንትና መዳን ቤት ስንሰራ ከጎናችን ሰው ኑሮ አይደለም የኖር ነው። ይኖራል በጣም ነው የሚኖረው ያውም በሰላም በሰው ላይ ሸር አታስቡም አይምሯችሁ ንጹህ ነው በሰው ላይ ክፉ ነገር አታደርጉም ያንን ሰው ልጣል አትሉም በለጠኝ አትሉ እንደዚህ ነው አትሉ ራሳችሁን ሆናችሁ ትኖራላችሁ ሰላም ታገኛላችሁ እኔ ሰው ሲያኩርፍ ራሱ ይጨንቀኛል ሰው እንኳን ሌላ አይደለም አሁን እቤት ውስጥ ሲሄድ ራሱ አብረውኝ የሚኖሩ የሚሰሩ ልጆች አሉ ማንም ሰው ተኮራርፎ ማየት አልፈልግም። አልወድም። ይሄ እኔ ባህሪ ነው። አልወድም። ምንም ቢሆን ምን ሰው ምግብ ሲያቀርብልኝ ራሱ አኩርፎ ካቀረበልኝ አልበላም። አልወድም። አልወድም። ብዝናናም ከልጆቼ ጋር ከልጆቼ ጋር ስላችሁ አብረን ከምንሰራ ልጆች ጋር ለምሳሌ አሉ ልጆች፣ ሽፎን የሚሰፉ ልጆች፣ ቤት የምትሰራ ልጅ አለች። ወይ በቃ እዚሁ ካለ ልጆች ጋር ነው የምዝናናው። ቪዲዮ ላይ ራሱ ልታዩ ትችላላችሁ። ብዝናናም ከነሱ ጋር ነው። ወጥቼ ከበላው ከነሱ ጋር ነው የምበላው። ብዝናናም ብሄድም ከነሱ ጋር እሄዳለው፣ እዝናናለው፣ እመጣለው ቤቴ። ከዛ በተረፈ ኖ እርስ በራሳችን ያለ ነው፣ እዚህ ያለው ሰው ነው። ካልበለዚያ ለምሳሌ እኔ የምጠየቀው ቤቴ ውስጥ የሚሰሩ ልጆች ቢራቡ ቢጠሙ ቢያጡ፣ አዎ እኔ እኮንናለሁ። በእግዚአብሔር ፊት በጣም እጠየቅበታለሁ። ከዛ በተረፈ ሌላው ትርፍ ነው ለእኔ። እሺ እንደዛ ነው። ከዛ በተረፈ እኔ ሰው አላምነም። ሰው አትመኑ ብዬ ማቃተኝ። እያንዳንዱ የነገረኳችሁ ነገሮች እየደረሰባችሁ ነው። አሁንም ጠብቁም ይደርስባችኋል። አለሽ እኔ የባልሽ ቡታንታ ታዲያ እኔ ጋ ምን ይሰራል ማሬ አለሽ ትለኛለች። እኔ እኔ ጋ ምን ይሰራል የባልሽ ቡታንታ፣ እናት አለምዬ እ ፈጣሪ አለሽ እንዴ! አዲሱንም የለኝ ማሬ። እኔ የሆን ለወንድም የሆን ደሞ ቡታንታ ፍል የባላችሁ ቡታንታ ጠፋባችሁ። ድሮ ካልሲ ነበረ ቢጠፋ፣ አሁን ቡታንታ ጠፋ። ሰውዬውም ከጠፋ ከተፈፋ ቆየ። ማሬ እንደው ነፍስሽ ነው እንጂ ያለው ፈጣሪ ሆይ ቡታንታ የት ነው ትለኛለች እንዴ እኔ ምን አውቃለሁ። ምን ባልሽ እናልጠብቆ የእኔን ባል ብቻ ነው፣ የእኔን ባል ብቻ ነው ማቀው። እኔ የሰው ባል ምን ያደርግልኛል? እኔ ይዘሽ ስውሩ ውጪ። ፈጣሪ በለፋውበት በለፋውበት እኔ፣ እኔማ ማለት ነው የሆነ ሰዓት ላይ ፈጣሪ ከፈለገ ከፈቀደ፣ ምን ምንድነው የማደርግላችሁ መሰላችሁ? የሰራሁትን ቤት አሳያችኋለሁ። እሺ ይሄ መሬት ላይ የሚሽኮልሉ ምናምን እኔ አልሰራም። ፍጣሪ ካለ ግብዳ ቤት ነው ምሰራ። አሳያቸዋለሁ፣ ጠብቁኝ። መሬት ላይ ምናምን ሆነ ነው ነው ማሬ ፓንት በሀበሻ ልብስ አለ። ሻውዬ ማሬ ፓንት በሀበሻ ቀሚስ እኮ በነገራችን ላይ የማይሆን ነገር አትጠይቁኝ። እስቲ በመድኃኒዓለም ይሞቃል እኮ ምን አፍነሽ ንጋይው፣ በመድኃኒዓለም ኮሜንት ዘጋሁ። ተው ገብርኤልን፣ ተው እንዴት ነው እንደዚህ የምትሰጠኝ አንተ? ይህን ነው የምትሰጠኝ? እየሰደበኝ ነው፣ ገብርኤልን፣ እየሰደበኝ ነው። ተው ማርያምን፣ ተው ገብርኤልን፣ ተው ምን ችግር አለው ልብ ብትሰጠኝ። ልብ ይፍረሳል፣ መቼውንም ማለት ነው። ጤንነት የተሰማቸው አይደለም የዘንድሮ ሰው። ዝም ብዬ ብቻ ባወራ ነው የሚሻለኝ እንጂ ያው ኮሜንት ትዘጋለው ካልሰጠኝ እንዶ ዛሬ ልብህን ነው ማፈርሰው። ልብ ስጠኝ ጌታ። የባለ መጫወቻ መሆን የቆሎ ግርም የሚለኝ ሌላ ከሆንም አይደለም። እዚች ችጋ መታና ማለት ነው ዙሮብኝ፣ እዚች ችጋ ሳመኝ፣ ከዛ በኋላ ወጣ ሄደ። እኔ ጊፍት ሰብስቤ ያስቀመጥኩትም ወደዚህ እያዞርክ ነው። ሸንቀጥ ብለሻል። አዎ ቀለል ብላኛለች፣ ይቺ ማለት ነው ቀለል ብላኛለች። በቦርጫም እ አንቺማ ጅንነሽ ማርያም፣ ጅንነሽ ገብርኤል። እኔ እኮ የስባት እርጉዝ እኮ ነኝ ገብርኤል። እኔ የምልኝ ነው ጤነኛ አይደለችም። እንደ ቦርጫም ብላ ትሰድበኛለች። እናንተ ቦርጭ መስሏችሁ ነው እንደ ወይኔ መድኃኔዓለም አንቺ ቦርጫም አለችኝ እኮ ማፊ ጤንነት ጨልላችኋል እናንተማ ዘንድሮ ጨልላችኋል። ሐዊ ብቻ የጨልለች መስሎኛ፣ ሁላችን እንደለካ የጨለን ነው። ቦርጫም ትለኛለች። እንደ ይቺ ደግሞ ኮንኮን ያ ሸንቃጣ ሰሆንብሽ ኮኔ ማለት ነው። ሞዴሊስት ስለሆንኩ ነው እንደዚህ ሸንቀጥ ያልኩት። በሰባት ወሬ ኮንኮን ያ ማ ግን ቁጭ ስል ነው ዱፍጭ ስለምን እመስላለሁ። ውስጥ ልብሳለሽ ውስጥ ልብስ ይለበሳል እንዴ? ዘንድ ነው። ውስጥ ልብስ ይለበሳል እንዴ? እኔ ኮረምሻ ያላቅም ቁንጣ ነው የምለብሰው። ውስጥ ልብስ ይለበሳል እንዴ? ማን የጎትተዋል? ያንን ረዥሙ ሸንቀጥ ያልኩነኝ። እሺ፣ በነገራችን ላይ ማለት ነው አንቺ ማለት ነው እርጉዝ ሳቶኝ ተኝተሽ የምትወክሽውን ማለት ነው። እኔ በነገራችን ጽድት ብዬ ማለት እንደዚህ ተሽክርክሬ ነው የምሰራው። እሺ እያንዳንድሽ ራስሽን ታዘቢ። ደከመኝ ሞልቀቅ ቅርቅ የምትይኝ እኔን ይኝሽ ቤት እኮ ማለት ነው ስል ሙሉ እኮ ማለት ነው ማርያም ነይ ቤት እኮ ወይኔ ወይኔ እላለሁ እኮ ቤት ስሆን ነው። ግን ከወጣሁ ወጣሁ ነው። እርጉዝናት እንደ አልመስልማ። አያችሁ፣ እኔ ሸንቃጣ እኔ ሞዴልስት ነኝ የምለው እኮ ለዚህ እኮ ነው። ማነው ነው እርጉዝናት ያላችሁ? አይ አታውኙ፣ ሸንቃጣ እኮ ነኝ። እርጉዝናት እንደ አሁን ምን ነው እርጉዝ የሚመስለው? ቤዚ ማራይ ነሽ። ካጠፋ እኔ ነው የሚቆጣው ራሱ ሻይ ደብቶ ለምን ደፋሽ ይለኛል። እኔ እንደው ህዝብ ይመሰክርልኛል። እንደው ምስክር አለኝ እኔ እውነት አልጠጣውም። እኔ ብሎ በላ ካንተ አልበላም ያላንቺ

ምን እንደሆነ አላውቅም። እኔ ደህና ነገር እንደሚሆን እርግጠኛ ስለሆንኩ ነው እንጂ ገብርኤል፣ እኔ ምን እንደሆነ አላውቅም። ሰነፍ እኔ ሰነፍ አይደለሁም ማሬ። እንዳንቺ አይደለውም፣ እንዳንቺ አይደለውም። እኔ ማለት ነው እርጉዙኝው፣ እበልጥሻለሁ፣ ደፍቅሻለሁ። እዛው ገልቱ ማለት ማትረቢ። እኔማ ስለምረባ መሰለኝ ከመዳን ቤት ወጥቼ ከሽንት ቤት አጠባ ወጥቼ የራሴን ስራ እየሰራው ያለሁት ከራሴም አልፌ ለሌላ ሰው የተረፍኩት እኔ ስለምረባ ነው። እሺ ሰው እንዲነግራቸው አትፈልጉ። እስኪ አንድ አንዴም ደግሞ ዝም ማለትን ልመዱ እንጂ እንዲም እነሸዋ አገር ያወቀ ዘመድ አዝማድ ያመቀውንማ ተው እንጂ አትሸውዱ። እንደ ገብሬ ልን የምሬ ነው የምላችሁ። ጽድት ያልኩ እኮ ነኝ በነገራችን ላይ አረ ማልመችሽ ከሆነ ስክሮል ማድረግ ይቻላል። እሺ ማሬ፣ ማልመችሽ ከሆነ ስክሮል ማድረግ ትቻለሽ። በራሴ ሙድ ፈታ ማለት እችላለሁ። በሰው ላይ ብቻ ሸራ አላስብ፣ በሰው ላይ ብቻ ጉድጓድ አልቆፍር። ሌላው ትርፍ ነው። እሺ ማሬ፣ ስክሮል አድርጊ እና ገበል። እኔ ስለሰው አዊ ብቻ ይመቻት።